ምናልባት ፈጣሪ ካለ ከልጅ ጋር እንዳል ምንገናኘው ከእናንተም ጋር እና እሱ መሀል አንድ ለኦዲንስ ያልነገር ነው ከባድ ሚስጥር አለና ከሩታ ጋር ያለውን ነገር ፈቶ ተጅራመቶ ከኔ ጋር እንደሚሆን ቃል ስለገባልኝ ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የዩትዩብ ቻናል የቤተሰቦች እንዲናችሁ ሰላማችሁ በያላችሁበት የአለም ዳርቻ ይብዛልኝ። ሰላም ለሀገራችን ፍቅር ለወገናችን ይሁን። እኔ ዛሬ በሩታና በነፃነት ቤት በተለቀቀው ቪዲዮ እንግዲህ የሚሰማኝን ሀሳብ ለመስጠት መጥቻለሁ። ስለ እውነቱ እኔ ቢያንስ ዛሬ ጥሩ ነገር ከነ ሩታና አብርሽ አያለው ሰማለሁ ብዬ ነበር የጠበቅኩት። ነገር ግን በሚያሳዝን ሁኔታ ሩታ ወደ ቡታጀራ እንግዲህ በግድም ቢሆን እና አቤላም ሊያስቀሯት ቢሞክሩም ውስና እንግዲህ ወደ ቡታጀራ ሄዳለች። እንዲሁም ደግሞ ነፃነት አብርሃም ቃሉን ሰጥቶኛል ብላለች። ለምንድን ነው በቪዲዮ ቃል ያልሰጠሽ? ለምንድነው ከቪዲዮ ውጭ ቃሉን የሰጠሽ? እናም ደግሞ ከዚህ በኋላ ያው እሷ ከሱ ጋር ያላትን ነገር እንደምትጨርስ አብሯት መቶ ነገሮቹን ፊክስ እንደሚያደርግ ሩታን እንደሚተው አይነት አርጋ ነው ስትናገር የነበረው በቻናሏ ላይ። እኔ በጣም ያስደነቀኝ አንድ ጥያቄ ልጠይቃት እስቲ። ነፃነት ምናልባት ይሄን ቪዲዮ የምታዳምጪ ከሆነ ማለት ነው አብርሃም ከዚህ በፊት ያንቺ ፍቅረኛ ከነበረና ሩታን አብረው እንዲሰሩ ትተዋች ትተሻቸው ሄደሽ ከሆነ ለምን አብርሃም ቃሉን አጽንቶ አልጠበቀሽም ለምን አብርሃም ስቲል ሩታን እስክታረግዝ ደረጃ ድረስ ለምን አብረው ደረሱ ለምን ያ ሁሉ ደስታ ነው እሷ ስታረግዝ አንቺ ፈልጎ ከአንቺ ጋር ህይወት ቢፈልግ ኖሮ አንቺ እውነተኛ ጓደኛው እውነተኛ ወደፊት አጋሬ የሚላት ሴት አይነት ብትሆኝ ኖሮ ለምን ቃልሽን አልጠበቀም? እስቲ ንገሪኝ፣ ለዚህ እስቲ መልስ ስጭን ማለት ነው። እሺ ቃሉን አልጠበቀም እንበል፣ አንቺ ቢያንስ ማለት ነው ታማኝ ሆኖ ስላልጠበቀሽ፣ እንዴት አልተበሳጨሽም? እንዴት አልተናደድሽም? እና ደግሞ ለምንስ በዚህ ልክ እሱ እንደዚህ አይነት ህይወት ውስጥ ገብቶ ለምን ፈለግሽው? እኔ አንቺን ቢሆን መቶ ኪሎ ሜትር ነው እንዲህ አይነቱ ነው እንደምርቀው። አንቺ ግን በጣም ምንም የተፈጠሩት ነገሮች ሩታን ብታረግዝም ቢጋቡ ምን መስሎ አልታየሽም። ይሄ ነገር ምን እንደምን አይተሽው ነው ምንም ሊረዳሽ አልቻልኩም፣ አንቺን ማለት ነው። ይሄ ኦልሬዲ እኮ ይሄ ልጅ አመንዝሯል አይደለ? እንደዛ ብለን ነው የምናስበው። አንቺ የሱ ፍቅረኛ ሆነሽ እሱ ከልጅቷ ጋር ስራ ድራማውን ትቶ እውነተኛ አድርጎ አግብቷት አረግዟት ጠብቆሽ፣ አንቺን አንቺ ምንድነው የምትጠብቂው እሱ አጠገብ። ከዚህ በኋላ ከሱ ምን አይነት ፍላጎት ኖሮሽ ነው ስታክ ያደረግሽው እሱ ላይ ማለት ነው? እንዴት ነው ራስሽ ላይ ያለሽን ክብር በጣም አውረደሽ መሬት የጣልሽው? እሺ ይሄ ልጅ አክብሮሽ አልጠበቀሽም? ጨዋ ሆኖ አልጠበቀሽም? እንበል እንግዲህ ከነገራችሁን ነገር አንጻር ማለት ነው። ስለዚህ ለአንቺ ሕይወት ይሄ ሰው ምንድነው ጥቅሙ? ምን ምን ሊያረግልሻል? ምን ይጠቅምሻል? እንዲያነሳው በዛ ላይ ደግሞ እሷ እርጉዝ ናት? ስለዚህ ቢያንስ እሷ ጋር እንኳን ልጅ መፈጠሩ ለአንቺ ምንም አያስጨንቅሽም፣ ወይዘሮ ነፃነት ማለት ነው። በጣም የሚያሳዝን ነው። ቤተሰብ እዚህ ሚዲያ ላይ እየታዩ ያሉ ነገሮች ለት ቀን በቀን ማለት ነው። በጣም ከባድ ለህሊና እንጃ ሐሳብ ለመስጠት በራሱ የምትቸገሩባቸውን ቪዲዮ እያየን ያለ ነው። እንግዲህ ሩታ ቤቴ ብላ ትኖርበት ከነበረው ቦታ ምንም ሰላም ስለማታገኝበት እንዲሁም ባዶ ቤት ጥሏትም ስለሄደ ማድረግ ያለባት ነገር ቤተሰብ ጋር መሄድ ነው። አዎ ምንም ቢሆን የወለደ እናት አባት ጥሉ አይጠልም። ትክክል ናት። እውነት ለመናገር ከቤተሰብ ውጭ ምን አማራጭ ሊኖራት ይችላል? በእርግጥ ምንም አታ አይደለም። ቤት ተከራይታ ሌላ ቦታ መኖር ትችላለች፣ ግን እች ልጅ በዚህ ሳሶ ያስፈልጋታል አቶ አብርሃም ልጅ አሳቅፏት እኮ የእሷን እናትነት ማለት ነው። ምን አይነት ስሜት ውስጥ ምን ውስጥ ችግር ውስጥ ትሆናለች ብሎ እንደ ባል አጠገቧ ሆኖ እንደ ሌሎች ወግ እንደደረሳቸው ሚስቶች ወግ ክብር አልሰጣትም ለሩታ። ስለዚህ ያላት አማራጭ ምንድን ነው? መሄድ ነው ወደ ቤተሰብ። እንደተናገራችሁት ደግሞ አስረግጣ ስትናገር የነበረው ደጋግማ ማለት ነው፣ ዛሬ የሆን ነገር እንነጋገራለን ያንን ነገር በማግስቱ አፍርሶ ሌላ ታሪክ ሲሰራ ነው የሚታየው። ኦዲየንስ ፊት የሚናገረውም ሌላ ነው፣ ለነፃነት የሚላት ሌላ ነው። ስለዚህ አብርሃም ጋር ከባድ የሆነ ችግር አለ ቤተሰብ፣ እውነት ለመናገር እናም፣ ከዛም ባለፈ ነፃነትና አብርሃም መካከል ሚስጥር አለ ሁለቱ የሚያውቁት ማለት ነው። እኔ አስደነቀኝ እኮ ሌላው አይደለም፣ ወንድም ስለሆነ አንዳንድ ወንድ አንዳንድ ባለጌ ወንድ እንደዚህ አመንዝራ ይሆናል። ይሄ ሚዲያ ላይ ያለ ብቻ ሳይሆን አለማችን ላይ ያለ ሁሉ ነው። ግን እነዚህ አይነት ሰዎች ትርፍ ትርፋቸው ኪሳራ ነው። ከእንደዚህ አይነት የተጨማለቀ ሕይወት የሚያተርፉት አንዳሽ ነገር የለም። ነገር ግን ሴቷ ነፃነት በተለይ ተዋት፣ ሩታን ተዋት። ምንሆና ነው በዚህ ልክ ታምና፣ አምናው ስቲል ቪዲዮ ስራል አብራት ብላው ለቃው ሄደችውን ሰው በእምነት ማለት በእምነት ጽድቅ አድርጎ ያልጠበቃትን ወንድ ለምንድነው ይሄን ያህል ገፍታም የእሷ ለማድረግ የፈለገችበት ምክንያት? ለዛም እርታር ጉዞና እሺ እንደው ይሁንላቸው እያልኩ ነው። በነገራችን ላይ ቤተሰብ ይሄን ነገር የምናገረው እስቲ እሷ ከምትለው ነገር ጋር እንኳን ይሁን ብዬ ስናገር ማለት ነው። ታምኖ ያልጠበቀ ባል ምን ይሰራላታል? ሌላ ሚስት ይዞ አግብቶ ልጅ ስቲል እስከ መፀነስ ደርሳ አሁን በዚህ መካከል እሷ ገብታ ምን ልትፈጥር ነው? አብርሃም ይሄ ነገሩ ምንም ማያሳስባትም፣ የልጅ አባት መሆኑ ምንም ማያሳስባትም? በቃ ኦልሬዲ እሱ ማለት ነው። እኔ ባለፈው ተናግሬያለሁ። አብርሃም ድሮ በነበረው ላይፉ ቢሆን ነፃነት በእንጨት አታገላብጠውም እና ምን አየሁኝ የዘመኑ ሴቶች ከጥቅም ጋር የተያያዘ ማንነት ያላቸው እንዳሉ ስቲል አሁን ድረስ ማለት ነው። በጣም ደግሞ አፍቃሪ ንጹህ ልብ ያላቸው ስለ ገንዘብ ስለ ሀብት ስለ ምንም ነገር የማይጨናነቁ ወገኖች እንዳሉ አይኖው ዛት ለነዛ ሪስፔክት አለኝ። ግን እንደ ነፃነት አይነቱ ደግሞ ምንም ይሁን የትም ፍጩ ዱቄቱን አምጪ የሚባለው አይነት ማለት ነው። ችግር የለም እሱ ልጅ አለው የለው እኔ ምን አገባኝ። እሱ ባለው ነገር ውስጥ እኔ የምፈልገው ነገር ብቻ ላገኝ አይነት ናት። ሴት ባህሪ ይዛን ይመጣችሁ። እኛ ይኸውልሽ እንዲህ እየተረዳን ነው ቢያንስ ከዚህ በፊት ፍቅር ያለችውን አትድገሚብን፣ ማለት ነው። ምን ስትል ነበር ነፃነት? በኋላ ትቆጫላችሁ፣ በኋላ እኔን እውነት ስትረዱ። ያቺም እንዲህ ስትለን ነበረ። በዚህ የምትመጡት፣ በዛ የምትመጡት፣ ሁልጊዜ ግሬስ እንደሰጣችሁ ነው። አብርሃም ማለት ነው እሱ እየሰራ ያለው ነገር በጣም ላይምሮ የሚከብድ ነገር ነው። ሴት ላይ ጨዋታ ነው የያዘው። እንዲህ አይነቱ ሰው ላይ ለምንድነው እንደዚህ እንትናችሁን ምን ክንፋችሁን የዘረጋችሁ? ሊገባኝ አልቻለም። ጥቅም ይሄን ያህል ጊዜያዊ ዓለም ላይ ዘምብ ብሎ ለጊዜው ለምንጠቀምበት ቁሳቁስ ለተራ ነገር ነው እንደዚህ ራሳችሁ የምትጥሉት። ባለፈው እንደዚህ ፍቅር ስታቃጥለን ቆየች፣ ሄደች፣ ደግሞ መጣች። እቺ ተተካሽ ነፃነት ማለት ነው። የዚህ ደግሞ ይባስ በያን ሰሩታ እንኳን እርጉዞን አልማረቻትም ማለት ነው። ማሪን በመርሻ አለ ሰውዩ። ወይኔ ፈጣሪ፣ ቤተሰብ በእውነት ጉሮሬኑ ነው ላሞኛል። የምሬን ነው በጣም መናገሩ ለሀገራግብትን ያለኝ በእነዚህ ልጆች ህይወትና እንዴ፣ ምን የሚካሄደው ነገር ምንድን ነው ግን? አንድ ሀይ የሚል ትልቅ ሰው እንደው ይህን ነገር ፊክስ የሚያደርግ እና ቢያንስ ልጆቹ የሚሰሩትን ነገር እንደው አስተካክሉ የሚል ወገን የለም? እንደኛም አንደመጥም እኮ ሲጀመር እነሱ መስሚያቸው ጥጥ ነው ማለት ነው። በአጠቃላይ እየሰራችሁ ያላችሁት ነገር ጥሩ አይደለም። በተለይ ነፃነት አብርሃም፣ ሁለታችሁ ከእንትኖቹ ካራክተሮቹ በጣም የሚደብር ነገር ነው ሚዲያ ላይ እያመጣችሁ ያላችሁት። እኔ ከዚህ ፊት ተናግር ያለው አዳዲስ ትውልዶች ናቸው ይሄን አይነት ቪዲዮ እያዩ የሚጠፉብን ያልሆነ ሕይወት ውስጥ የሚገቡት ጥሩ ያልሆነ ነገር ውስጥ ሕይወት የሚጀምሩት እና እናንተ ለነዛ ሳምፕል ሊሆናችሁት ለነሱ መበላሸት፣ ለነሱ ሕይወት መንጋደድ ምክንያት ነው የምትሆኑት። ምክንያቱም ኖርማል እያስመሰላችሁ በጣም ትክክል ያልሆኑ ነገሮች እያለማመዳችሁ ነው። እንዴት ሰው ባለትዳር ሆኖ ልጅ እያላት እያወቀ እንዴት ይፈልጋል? ባልን ይፈልጋል? የነጻነት ጭንቅላት ጤነኛ ነው? ልጅቷ ጤነኛ ናት? ለመሆኑ እስቲ ምናለት በአቅራቢ ያላችው ያላችሁ ብታጅራ የጤንነቷ ነገር ደና ነው ነው ምንድነው? ግን በጣም የተደበቀ ሚስጥር አለ አብርሃምና ነጻነት ነጻነት ያላወጣችሁ እሱና እሷ የሚያውቁት ስቲል ስትናገረውም ነበረ። ነበር ምንድነው ይሄ እንደዚህ እናንተ ጋር ሽፍን ብሎ አብርሃምም እኮ ያለ ምክንያት አይደለም የተለማመጣት ቤተሰብ አይኖ የሆነ ነገር እንዳለ ግልጽ ነው። ስለዚህ ሩታም ደግሞ እውነት አላት ወደ ቤተሰቦቿ መሄድ። እንግዲህ ቤተሰብ በዚህ አጋጣሚ ያው በፒስት እንደሚቀበሏት ተስፋ አደርጋለሁ። ልጅ ምን ጊዜም ልጅ ናት፣ ምንም ማረግ አይቻልም። ይሆንልኛል ይሳካልኛል ብላ የሄደችበት የህይወት ምዕራፍ እንዳይሆን ሆኖባታል። ስለዚህ ለዚች ልጅ ጥንቃቄ ያስፈልጋታል። ከዚህ በኋላ ሄዳ ምናልባት ቶሎ ደስተኛ ላትሆን ትችላለች። ሩታ እንደምናውቃት ሲከፋት የምታለቅስ አይነት ናትና፣ እህቶቿ እኔ አደራችሁን፣ በቃ እኔ ልል የምችለው እንደዚህ ነው። እህቶቿ አደራችሁን፣ በቃ ሩታን ትሪት አድርጉልን። እኛ የምንፈልገው የእሷን ሰላም ነው። ምክንያቱም እቺ ልጅ በጣም ብዙ መሥዋዕትነት እንደከፈለች ነው እኔ ከሚለቁልን ነገር የተረዳሁትኝ። እዚህ የነፃነት ነገር ቤተሰብ ጊዜ ፍታው፣ እውነቴን ነው የምላችሁ። ምን አይነት ህይወት እቺ ልጅ አጋጥሟት ወደፊት እንደምትኖር አላውቅም። አብርሃምም ለምን በዚህ ልክ የሆነ ነገርን ሽፍንፍን አድርጎ ማንንም እንዳያውቅበት ለምን በዚህ ልክ እንዲየተወራጨ እንደሆነ አላውቅም። ምናልባት ደግሞ እኛ የማናውቀው እኛ የመሰለንም ግን ያልሆነም ነገር አለ ሚዲያው ላይ ነው። ከዚህ ፊት የምናውቃቸው ነገሮች አሉ የምንጠረጥራቸው የነበሩ ብቻ እነሱ እነሱን አስፈላጊ አይደሉም አሁን መናገር። ግን ትክክለኛ እንደው አካሄዱን ስንረዳና እውነት ትክክል ነው ወይ ነፃነት ወደ እነ ሩታ ህይወት በዚህ ሰዓት መጣ። ልጅቷ እርጉ ዞና ተጋብተው ያየቻቸው ሁለቱን ለመለያየት መሞከሯ ምንድነው የሚጠቅማት? ይሄ ልጅ እኮ ሌላ ቢሆን ችግር የለውም። እኔ ብሆን እንዳልኳችሁ ሸሻ አለው። ከእንዲህ አይነት ህይወት የፈለገ ጓደኛ ሆን ብዙ የፈለገን ነገር ባብረን ብናሳልፍ ሌላ ህይወት ጀምሮ ሌላ ነገር ገብቶ ምን ሊጠቅሜ ነው ይሄ ሰው ቆይ የዛች ሴት ህይወት የተበላሽ ሻንሶ እንደገና የኔም ህይወት እንደገና ይበላሽ ማለት ነው። ምን ነው ነፃነት እንደዚህ አትኩረሽ ማለት ነው። እሱ ለያየሽበት ነገር ምንድን ነው? ቢያንስ እኮ አልወቀሹም እኮ እንደው ምናልባት እኮ አጥፍቶ ሊሆን ይችላል ምናልባት እኮ በማላቸው ነገር ተፈጥሮ ሊሆን ይችላል ብላ አቃላል ነው ስትናገሪያዩዋት፣ እና በጣም እንደውም አንቺ ማተኮር የነበረብሽ ልክ ሩታ እንዴት አንተ ትዋሸኛለህ ብላ ከአብርሃም ጋር ሙግት እንደያዘችው አንቺም እንዴት ቃልን ሳትጠብቅ እንዲህ አይነት ነገር ይዘ ትጠብቀኛለሽ ብለሽ መሞገት ነበረብሽ። ግን አንቺ ይህን አላረግሽም። አንቺ ትኩረትሽ ምንድን ነው? ሩታን ከአብርሃም መገንጠል፣ ከዛ በኋላ አንቺ የራስሽን ህይወት አብረሽ መቀጠል። ይሄ ህይወት አስደስቶሽ እርግጠኛ ነሽ ትኖሪያለሽ? ይሄ የተጨማለቀ ህይወት እኮ ነው ሲጀምር፣ ምንም ደስ የማይል ህይወት ማለት ነው። በሚዲያ ላይ ራስሽን እንደዚህ አጋልጣ ሰተሽ ተዋርደሽ እ በጣም ብዙ ስም ተሰጥቶሽ፣ ምንድን የምታተርፊው ማለት ነው? እንደዚህ ደግሞ አርፎ የማይቀመጥ ወንድ ለአንቺ ምንድነው የሚጠቅምሽ? እሺ ግዴን ለመሩታ ሳንዴ ረመጥ ውስጥ ገባች። አንቺ ምንድነው የምታተርፊው ከዚህ ልጅ? አሁን እኮ አብርሃም ማለት ነው ድሮ ከምናውቀው ይልቅ ከዕለት ዕለት የምናየው ቪዲዮ ላይ በቃ አጭበርባሪ፣ እኛን እየዋሸ እዚ ጋር ሌላ ታሪክ ዞሩ ብሎ የሚሰራ ሩታ ከተናገረችው አንፃር፣ አሁን አብርሃም የሳልኩት አብርሃም ይሄ ነው። እዚ ጋር ልክ በጣም ጥሩ ሰው ይመስላል። እዚጋ ጋር ጥሩ ነገር ይናገራል፣ ግን በስተ በስተጀርባ ደግሞ ያለው ታሪክ ሌላ ነው። ፈጣሪ ሰውራችሁት ወንድሞቼ፣ ከእንደዚህ አይነት ህይወት የምሬን ነው። ይሄ ህይወት በራሱ የሆነ ጭንቅላትንም እንደ መንካት ያደርጋል ከባድ ህይወት ነው። እኔ እነሱ ቦታ ቢሆን እኔ አላቅ በዚህ ልክ መቋቋም አይመስለኝም። እና ሩታ ቦታ ቢሆን ማለት ነው። የነፃነትን ተዋት። እሷ አውቋ በድነች። ሲጀመር እሷ በገዛ ወጣትነት ህይወቷ ላይ ነው የምትቀልደው። ያገባና ልጅ ሊወልድ እየተዘጋጀ ያለ አባወራ ላይ ነው እኮ አነጣጥራ ያለችው ማለት ነው። ታሪያችን ደግፋችሁ ማለት ነው እዛ ቡታጅራ ያላችሁ ጎሮምሶች ወጣጤዎች ማለት ነው። እናንተ ያው ናችሁ፣ እንዲህ አይነት ሴቶች ላይ እንዲህ አይነት ትሪፕ የምትጫወቱ ናችሁ። ሲጀመር እንዲህ አይነት ድጋፍ የምታደርጉት ተይ ብላችሁ እንደመገሰጽ፣ እንዴ ምን ሆነሽ ነው ብላችሁ እንደመቆጣት፣ ልጅቷን ኃይል ሰጣችኋት። ከዛ ባለፈ ደግሞ ልጅቷ ለዚህ ሁሉ መበረታታትና ለዚህ ሁሉ አይን አውጣነት የዳረጋት አብርሃም ነው። ምክንያቱም በጣም ትሪት እያደረጋት ነው መቼስ የሩታም ስም ብቻ አይደለም እኮ ሚዲያ ላይ አብጠለጠለች። የእሱንም ስም እያነሳች ነው አይደለ ዋሽቶኛል፣ የእኔና የእሱ ህይወት ይሄ አይደለም ይሄ ነው እያለችው እንኳን ምንም አይነት ቁጣ አታዩበትም። ለምን ሚዲያ ላይ እንዲህ ብላ ተናገረች ብሎ አንዳች በሷ ላይ ንዴት፣ ብስጭት እንኳን ሲያሳይ አታዩትም። ስለዚህ እሱ ከዚህ በላይ የፈራው ታሪክ አለ በሷና በሱ መካከል። በጣም ያሳዝናል። ግን አብርሃም ግን ማለት ነው በስንት አመትህ ነው ግን ይህ ሁሉ ህይወት ጀምረክ እንደዚህ ትርምስምስ ሲያረከው በሴቶቻችን ህይወት ላይ እኛ እኮ በአንተ እድሜ ምንም የምናውቀው ነገር የለም። ምንም ነገር ማለት ያኔ ያኔ በምናይቅ ፔጅ ፎቶክ ላይ ባለው እድሜ እኛ ምንም አናውቅም። እንዲህ አይነት ነገር አንዳንዶች ቀድማችሁ የሆነ በጣም ፈጣን ትሆናላችሁ። የሆነ ሰዓት ላይ ግን ስታክ ነው የምታደርጉት። ይሄን ማወቅ አለባችሁ። እንደዚህ ፍጥን ፍጥን ያለ ህይወት ያለ ወንድ ልጅ ጥሩ አይደለም። የሆነ ቦታ ላይ ባጭሩ ነው የሚቀጨው። እና አብርሃም ሩታ ይቅርብ ሲሉኝ ሁሉንም ትቼ ከምንም በላይ አንተን አይቼ ብላይ ሰራ የለቀቀችው ሙዚቃ ተመችቶኛል። አንተን ይመጥናል። ይሄ ሙዚቃ ላንተ ነው፣ ምክንያቱም በጣም ተጫውተህባታል በዚች ልጅ ህይወት። ዛሬም ነገም እንግዲህ ሚዲያ ላይ በመጣው ልክ፣ በምናየው ልክ ከመናገር ወደኋና አንልም ዋናው ነገር ስህተት የሆነ ወይም ደግሞ የውሸት መረጃ እንልቀቅ እንጂ እውነተኛውን የተለቀቀልን ነገር ላይ በትክክል ሀሳብ መስጠትኛ ላይ አስፈርድም። እና ወይዘሪት ነጻነት ልበልሽ፣ ያው እንግዲህ ወይዘሪት ለጊዜው ማለት ነው። እና ተጸጸታትላችሁ ያልሽው ነገር ለራስሽ ተጸጸችበት እየተነሳሽ አምሳ ጊዜ ማለት ነው። አንችነትሽ ምን ሆነሽ እንደመጣሽ እያሳየሽን ያለሽ አንችነሽ የምታመጪው ነገር ደግሞ ግራ የሆነ ለራስሽ ነው እንጂ ለኛ አይደለም። እኛ አንቺ የምታደርጊውን ድርጊት እያየን ነው ሀሳብ እየሰጠን ያለ ነው። ሊጸጸተን አይችልም። እኔ በበኩሌ እናንተ በምትለቁት ቪዲዮ፣ በምትሰሩት ነገር ሁሉ በትክክል አይምሮ ያሳመነኝን ነገር ነው ሀሳብ የምሰጥበት። አንዳች ቅንጣት ያክል የምጸጸትበት ነገር የለም። ለምን ይጸጽተኛል? ባለቤቶቹ እናንተ ዋኖቹ ያልጸጸታችሁን እኔ እናንተ ያላችሁትን ነገር ነው ሀሳብ የምሰጥበት። ለምን ይጸጸታለሁ? በዋሽኖሮ ልጸጸታው ስለዚህ ሚዲያው ላይ የመጣውን እያንዳንዱን ነገር በትክክል ሐሳብ መስጠት ጸጸት ውስጥ አይከትም። ተረጅን እዚህ ጋር ገብቶሻል አይደለ? አንቺ ግን ዘላለምሽን የሚጸጽት ስራ ነው የምትሰሪው። ምክንያቱም እዚህ ጋር የሩታን ህይወት አበላሽተሻል። የኔ ህይወት ያለሽ እንጂ የአንቺ ህይወት ምኑ ነው? ምኑ ነው የአንቺ ህይወት? የሩታን ነው የአንቺ ህይወት። እኮ ሰማይና ምድር ነው። ለዛውም አሁን አንቺን ማመን የከበደን ግሩፕ ሆናችሁ የሱ ቲፎዞዎች ስላላችሁ የነሱ ቲፎዞ ብለሻል አይደለም። አንቺ ጋር እውነት ቢኖር የፈለገ ነገር ይምጣ ከአንቺ ጎን ከመቆም ወደ ኋላ አንልም። ምንድነው ቲፎዞ በምንም መንገድ። እኔ አብርሃም ረጅም ጊዜ ነው አደለም በዚህ ዩቲዩብ መንደር ላይ የምናውቀው ሲሰሩ እያበረታታንኛን እዚህ ናቸው ያደረስናቸው። ስለዚህ ሲያጠፋ ብዙ ጊዜ ገስጸነዋል እሩታም ስታጠፋ እንደዛው። አንቺማ አሁን ላይ ስትመጪ አንቺ ተበደለሽ ቢሆን ለአንቺ ነው እንጂ እኔ የምቆመው እንሩታና አብርሽን ስለማውቃቸው ብቻ ለእነሱ ወግኛ አላደርገውም። ህሊና የሚባል ነገር አለ። ከአንቺ ጋ ግራ የሚያጋቡና ግልጽ ያልሆኑ ነገሮች ስላሉ አሁንም ቢሆን እውነታው በትክክል አብርሃም እያመነ ካልሰማን የተፈጠረው ነገር ትክክለኛውን ነገር እኛ እስካላየን ድረስ እንዴት አርገን ነው አንቺን የምናምነው? እንዴት አርገን ነው የምንደግፍሽ? የውሸት አይሆንማ። የውሸት በጣም ነው የምትገርሙት፣ በጣም ነው የምትገርሙት። እንደዚህ አይነት ለህሊና የሚከብዱ ነገሮችን እኔ እንጃ። ሚዲያው በራሱ እንግዲህ አይቶ የሚፈርደው ያው ሁሉም ሰው ይሰሙ ወይ ተሰሙ ነው የሚፈርደው። ቤተሰብ ለማንኛውም ግን እኔ ሩታ እንግዲህ ራሷም ትጠብቅ ነው የምለው። ቤተሰቦች ትሪት አርጉልን አደራ። በቃ ሩታን አደራ ነው የምንላችሁ። ለምን ምናልባት ከዚህ በኋላም በሚዲያ ላይ ላትመጣ ትችላለች እንደ ንግግሯ ማለት ነው። አብርሃም ቡታጅራ ሄዷል። ሜቢ ደግሞ ነፃነትንም ይዞ የሄደው እሱ ሳይሆን አይቀርም። ሚስቱ ደግሞ አሁን ይኸው ሌላ ሰው ነው የሚወስዳት። እንግዲህ ተመልከቱ። ነገሩ ግራ ያጋባል። ልጁ በልጅነቱ ጀምሮ እንግዲህ ምን አይነት ህይወት እንዳሳለፈ ይሄ ከባድ ነው፣ በእውነት ይሄ ከባድ ነው። ፈጣሪ ለበጎ ያርግልክ አብርሃምን። ሌላ ምንም አይደለም። ለምን ይሄ እንደዚህ ፍጥንጥን ያለ ህይወት ጥሩ አይደለም። በተለይ ደግሞ ፋየር ኤጅ ወይም ደግሞ በጣም ልጅነት ባለ እድሜክ መግባት የሌለብክ ህይወቶች ውስጥ ሁሉ ገባብ ተካላንተ። ለዛ ነው አሁን ምንም የማይመስልክ ማለት ነው። በጣም ያሳዝናል። ይሄ ጀብዱነት አይደለም። ይሄ ነውር ጥግ ነው የሚባለው፣ እና ያሳፍራል። ስለዚህ ቤተሰብ እንግዲህ ምን ማረግ አይቻልም። አትጂ እንዳንል ችግር ነው፣ ሂጂ እንዳንል ችግር ነው። ዘላለሙን እሷን ባዶ ቤት እያስቀመጠ እሱ መሸሽ ልማዱ ነው። ይሄ ትዳር ሆኖ የሚቀጥል ትዳር አይደለም። ስለ እውነት በጣም ትክክል ያልሆነ ነገር ተሰርቷል። ፈጥኑ ነገሮችን ሳይረዱም እንዲ አይነት ህይወት ውስጥ መግባት እንዴት ዋጋ እንደሚያስከፍል እያያችሁ ነው ቤተሰብ። ከዛ ባለፈ ሶስተኛ ወገን የሚሰራው ድርጊት ደግሞ ምን ያህል ትዳር እንደሚበጣበት ህይወት እንደሚያበላሽ አስቡት። ህይወት ያለው ሰው ጋር እኔ ምን አለኝ? ምን ይሰራልኛል? አሁን ጥያቄው ያው ቃሉን ሰጥቶኛል ብላለች። እንግዲህ ምን እንደተባባሉ ባናቅም ያው ወደ ቡታጅራ ሆን ብሎ ነው አብርሃም ሄደው ከነፃነት ጋራ የዋለው ነገር አለ የሆነ ነገር አለ፣ ምን እንዳለው አላቅም ሩታም እንግዲህ ወደ ቤተሰብ ሄዳለች። ስለዚህ ሁሉም ተጠቃለው ቡታጅራ ገቡ ማለት ነው፣ እንደዛ ማለት ነው። እና እና ቤላ የተቻለውን ያክል ከኤፍሬም ወንድም ጋር በመሆን እንግዲህ ሊያሳምኗት ሊያስቀሯት ሞክረው ነበር፣ አልሆነም፣ ሄዳለች። እንግዲህ ብሩትዬ ይሄ እኔ ስላንቺ እውነት በጣም ውስጤ ተጨንቋል። እኔ እንጃ አላቅም፣ እንዴት መታገዝ እንዴት አላቅም። ብቻ ግን ባቅራቢያው ያላችሁ ቤተሰቦቿ ሩታን አድራን ልንላችሁ የምንፈልገው በተረፈ ቤተሰብ እንግዲህ በሌላ ቪዲዮ ደግሞ መጣላችኋለሁ። በሌላ ሀሳብ ቸርቆዩልኝ ወዳችኋለሁ። ባይ ባይ።